ስሜ እህት ካርላ ይባላል። የድሆች አገልጋዮች እህቶች ገዳም አባል ነኝ። ልክ እንደ ዛሬው ከ50 ዓመት በፊት በመስከረም ወር መጨረሻ ላይ ከሆሳና እዚህ ድረስ በበቅሎ መጥቼ ያለው፣ ምክንያቱም በጊዜው ምንም መንገድ አልነበረም። ብቻዬን ደግሞ አልነበርኩም። ከእኔ ጋር ሁለት ጣሊያናውያን እህቶች እና የአካባቢው ሰዎች ነበሩ። ከአዲስ አበባ ሆሳና በመኪና ብንመጣም ወደ ጃጁራ ለመድረስ ግን መንገድ ስላልነበር የማይቻል ነበር። ስለዚህ በበቅሎዎች ለመምጣት ተገደድን። በቅሎ ላይ ስንወጣም የመጀመሪያችን ነበር። ከዛም ወደዚህ መጣን። በኢትዮጵያ የእኛ ታሪክ የሚጀምረው እንደዚህ ነው። ሺ ዓመት በፊት እንዳለፈች እንደትናንት ቀን እንደ ሌሊትም ትጋት ነውና መዝሙረ ዳዊት ምዕራፍ ዘጠና ከቁጥር 4። የዛሬ 50 ዓመት እህት ካላ ፌራሪ በበቅሎ ላይ በመሆን ከወሳና ከተማ ተነስታ ጉዞ ታደርጋለች። እህት ካላ የድሆች አገልጋዮች እህቶች ገዳማ ባት ስትሆን የጉዟም ዋና ዓላማ በኢትዮጵያ ከወሳና ከተማ ከ20 ኪሎ ሜትሮች በላይ ርቀት ባለው ጃጁራ በሚባልና የቅዱሳን ጴጥሮስና ጳውሎስ ቁምስና በሚገኝበት ቦታ ይኸው ገዳሙን በኢትዮጵያ ለመጀመሪያ ጊዜ መክፈት ነበር። የድሆች አገልጋዮች ሴቶች ገዳም በፈረንጆቹ 1951 በህንዳዊ ጳጳስና ካፑቺን ብፁዕ አቡነ ኮንራድ ዴቪቶ ሲጀመር በሀገራችንም በ1975 በዚቹ እህት ካርላ አማካኝነት አገልግሎቱን ጀምሯል። ገዳሙ በሆሳና ሀገረ ስብከት ጃጁራ ቅዱሳን ጴጥሮስና ጳውሎስ አገልግሎቱን ሲጀምር በጊዜው አካባቢው በርካታ መሰረተ ልማቶች ያልተሟሉለት በመሆኑ ጉዳዩን አክብዶት እንደነበር በወቅቱ የነበሩ ደናግል ያስታውሳሉ። የድሆች አገልጋዮች ማህበር አባል ከሆንኩኝ 25 ዓመት አድርጌ ያለው አምና ነበር ያከበርኩት። የድሆች አገልጋዮች እህቶች ማህበር ከተመሰረተ 74 ዓመቱ ነው። 75ኛ ዓመቱን ለማክበር እየተዘጋጁ ይገኛሉ። ማህበራችን እንደ አውሮፓ አቆጣጠር በ1951 አመተ ምህረት በጣሊያናዊው ብፁዕ አቡነ ኮንራድ ደቪቶ በሚባለው በተባሉ አቡነ ጣሊያናዊ ናቸው ለመጀመሪያ ጊዜ ባህንድ ላክናው በሚባል በተባለው ሀገር ስብከት ተሰይመው ሄዱና በሂንዳ ሀገር ባለው የማህበረሰቡ ሁኔታ የተጣሉ ህጻናትን በተለይ ወንዶች ህጻናትን መሰብሰብ በማይቻልበት ጊዜ ነበረና በተለይም ሲስተሮችና ገዳማውያን በአጠቃላይ ቄሶችም ሲስተሮችም ከገዳማቸው ውጪ ወጥተው ማገልገል የማይቻልበት ጊዜ ላይ ነበሩ። ስለሆነም ሲስተሮች መሀላ አድርገው ወጥተው ማገልገል እስካቃታቸው ጊዜ ድረስ ሳይታወቅባቸው ወጥተው እየተቸገሩ ያሉትን በተለይ ህጻናትን፣ ሴቶችን ለማገልገል እንዲቻላቸው ራሳቸውን መስዋዕት አድርገው ነገር ግን የመለያ ሳይኖራቸው እንዲያገለግሉ ይህንን የድሆች አገልጋዮች ማህበር መሰረቱ። ከዚያም መስራቻችን ካፑቺን ስለሆኑ ካፑቺን አባቶች ነበሩ። እና ለአገልግሎት ወደ ህንድ ሀገር ሄዱት ከእነሱም ጋር በመሆን ለመጀመሪያ ጊዜ ማህበሩን የተቀላቀሉት በተለይ ጣሊያናውያን እና ህንዳውያን እህቶቻችን ወደ ኢትዮጵያ እንዲመጡ በካፑቺኖች አባቶች ጥረት እንዲሁም በብፁ አባታችን አቡነ ዶሚኒኮ መሪኖሲ አማካኝነት ማህበሩ 25 ዓመት በዓለም ላይ ካደረገ በኋላ ወደ ኢትዮጵያ በአቡነ ዶሚኒኮ መሪኖሲ አማካኝነት ወደ ጃጁራ ለመጀመሪያ ጊዜ የረገጡት የመጡት ወደዚሽ ቁምስና ጃጁራ ቅዱሳን ጳውሎስና ጴጥሮስ ቤተክርስቲያን ነው። ሲስተር ካርላ ፌራሪ ከመጀመሪያዎቹ አባላት አንዷ ናቸው። በወቅቱ ምንም ውሃና የኤሌክትሪክ አገልግሎት አልነበረም። የእኛ ፍላጎት የነበረው እርዳታ በጣም የሚያስፈልጋቸውን ድሆችን በሕክምና ማገልገል ነበር። በወቅቱ ምንም አይነት የሕክምና አገልግሎት አልነበረም ከእኛ በስተቀር። እኛም በአንድ ጊዜ አገልግሎት አልጀመርንም፣ ምክንያቱም የሕክምና ህንፃ አልተገነባም ነበር። በጊዜው ከነበሩት የካፑችን ወንድሞችን በርካታ ድጋፍ አግኝተናል። የእነሱ ድጋፍም ለእኛ አስፈላጊ ነበር። ጉድጓድ ተቆፍሮ በአንድ ዓመት ውስጥ ውሃ ማግኘት ችለናል። ለኤሌክትሪክ ኃይል የሚሆን ጄኔሬተር አስመጥተው ከሰዓት ላይ ቢያንስ ለተወሰኑ ሰዓታት መብራት ማግኘት ችለን ነበር። ከዚህም በኋላ ክሊኒኩ ተገነባ፣ እኛም ወዲያውኑ መንቀሳቀስ ጀመር ስ የእኔ ዳይሬክተር ፊሎሚና ወደ ኢትዮጵያ ትሄጃለሽ ብላ ስትጠይቀኝ እኔ ምሺ እሄዳለሁ አልኳት። እኔ ስለ ኢትዮጵያ የማውቀው ምንም ነገር አልነበረም። የእኛ አያቶች ግን በጊዜው እዚህ እያገለገሉ ነበር። በ1993ም ኢትዮጵያ ገባው። መጀመሪያም የመጣሁት ወደ ጃጁራ ነበር። የላብራቶሪ ቴክኒሽያን ስለነበርኩ በክሊኒኩ ነበር የምሰራው። እውነቱን ለመናገር ስመጣና ሰዎቹን ሳይ በጣም አዝኜ ነበር። ምክንያቱም እኔ የተወለድኩት ህንድ ነበር እና በዛም፣ በተለይም ተልእኳችን ባለበት በሰሜን ህንድ ከፍተኛ ድህነት ነበር። አሁን እዚህ ነገሮች ተሻሽለዋል። በፊት በርካታ ሰዎች ልብስ አልነበራቸውም። ቤት አልነበራቸውም። መብራትና ውሃም የላቸውም ነበር። እኛ ግን ክሊኒኩን ማንቀሳቀስ ስለነበረብን ቤትና ውሃ ነበረን። ቢያንስ ለአንድ ሳምንት ያህል ማታ ማታ ሳለቅስ ቆይቻለሁ። ነገር ግን በድንገት የሚያጽናናኝን ነገር አገኘሁ። በህንድ ካልካታ ቅድስት እማሆይ ትሬዛ ድሆችን ተሸክማ ለእነርሱ እንደምትሰራ ሳስብ በዚህ ለመቆየት ወሰንኩ። እዚህ ደግሞ ምንም ባይኖራቸውም ሁልጊዜ ከፊታቸው ፈገግታ አይጠፋም። ያ ደግሞ ለእኔ ጥንካሬ ሆኖኛል። የሰዎቹም እምነት በጣም ነው ይገረመኝ። በጣም ከሩቅ ቦታ በመምጣት ቤተ ክርስቲያኑን ሲሞሉት ማየት እኔም በጣም እንድሳብ ነው ያደረገኝ። እኔ ስስተር መስቀል ቀልታ ይባላለሁ። የድሆች አገልጋይ ማህበር ስስተር ነኝ። ሀያ አምስት ዓመት በላይ በማህበር አገለግ ያለው እግዚአብሔር የተመሰገነ ይሁን። በዚህ ሁሉ ጉዞ ጅማሬው ፈታኝ ቢሆንም እግዚአብሔር እያሳደገን ከቀን ለቀን እየመረን ሀያ አምስተኛውን ሰባ አምሰኛውን እንድናከብር አድርሶናል። በጣም ደስ የሚል ጉዞ ነው። ድሆችን መርዳት አለ፣ አገልግሎት ዙሪያን መሰማራት አለ፣ ብዙ ነገር አለ። የቤተ ክርስቲያንን አገልግሎት እንግዲህ እንደምናውቀው ሰፊ ነውና በዛ ሰፊ አገልግሎት ተሰማርተን ለተቀን ድሆችን እያገለገልን ህዝብን እየረዳን እስከዛሬ ቆይተናል። በሆሳና አገር ስብከት ጃጁራ ቅዱሳን ጴጥሮስና ጳውሎስ አገልግሎቱን የጀመረው የድሆች አገልጋዮች እህቶች ገዳም ቀስ በቀስ እየተጠናከረ በሚሄድ ኢትዮጵያውያንንም በምንኩስና መቀበል ጀምሯል። ገዳሙ በጃጁራ ከተጠናከረ በኋላ እህት ካርላ ወደ ጠንባሮ በማቅናት በተመሳሳይ መልኩ በቦታው የገዳሙን እንቅስቃሴ ጀምሯል። ይሄው ገዳም እንዲህ ዓመትም በዓመትን እየተካ መስከረም 24 ቀን 2018 ዓ.ም ገዳሙ በኢትዮጵያ አገልግሎት የጀመረበትን 50ኛ ዓመት በጃጁራ ቅዱሳን ጴጥሮስና ጳውሎስ ቁምስና የሆሳና አገር ስብከት ጳጳስ ሲያስ ብፁዕ አቡነ ስዩም ፍራንሷ በተገኙበት በታላቅ መንፈሳዊ ድምቀት አክብሯል። ከበዓሉ ቀደም ባለው ዋዜማም የገዳሙ እህቶች ካህናትና ምዕመናን በመገኘት በውደ ስነ ስርዓት ለገዳሙ ብሎም ለመላው ካቶሊክ ቤተ ክርስቲያን የመቁጠሪያ ጸሎት አድርገዋል። ለጳጳሳት እንጸልያለን። በየአገረ ስብከታቸው ተቀብለው እንድናገለግል ለፈቀዱን ለጳጳሳታት በሙሉ እና በኢትዮጵያ ለምትገኘው ካቶሊካዊት ቤተ ክርስቲያን እንጸልይ። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥትህ ይምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደል በደላችንን ይቅር በለን፣ ክፉ ሁሉ ሰውረን እንጂ ወደ ፈተና ማታግባን። መንግሥት ኃይልና ምስጋና ለዘላለም ያንተ ነውና፣ አሜን። ጸጋ የሞላብሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ጄኔራል ዳይሬክተራችን በእድሜ ይገፋች ስለነበረ በምሽት መንቀሳቀስ አልቻለችም። እኛም ጭቃ ስለነበረ እና መንገዱ መጥፎ ስለነበር እንድትሄድ አልፈለግንም። ስለዚህ በሆሳና ቆየች። ግን በጣም አዝና ስለነበር ሙሴውንኩ ያህል ነው የተሰማኝ ብላን ነበር የቃል ኪዳኗን ምድር እያየሁ ግን መግባት አልቻልኩም በማለት መቁጠሪያ ሰጠችን የገዳሙን በረከት በመቁጠሪያ ጸሎት ላይ በማኖርም አዲስ በምንጀምረው ቤት ላይ እንድንሰቅለው በነገረችን መሰረት በቤቱ ጀርባ ላይ በሶስት ሚስማሮች ላይ አስቀምጬዋለሁ እና አሁንም ሰማያዊ የነበረው ቀለሙ ቢቀየርም መቁጠሪያ ጸሎቱ ግን ቤታችንንና ስራችንን እየባረከልን ይገኛል የድሆች አገልጋዮች ሴቶች ገዳም 50ኛ የወርቅ ኢዮቤልዩ መስዋዕት ቅዳሴ ያሳረጉት ብፁዕ አቡነ ስዩም ፍራንሷ ገዳሙ ለሚሰጡ አገልግሎት በአገረ ስብከታቸው ስም ምስጋናቸውን አቅርቧል። በገዳማውያኑም ስም እግዚአብሔር የሚመሰገን መሆኑን እንዲያ ያመላክቷል። ዛሬ ተሰብስበን ያለ ነው የድሆች አገልጋዮች ሲስተሮች ላበረከቱት አገልግሎት ምስጋና ለማቅረብ ሳይሆን ብቻ ሳይሆን እግዚአብሔር በነሱ አማካኝነት ለሰራው ሥራ ለማመስገን ነው። ሀምሳኛውን እያከበሩ ለባለፈው በምስጋና የምትቀርቡበት፣ እኛም በእናንተ አገልግሎት ምክንያት እግዚአብሔርን የምናመሰግንበት፣ ላሁኑ ደግሞ በታማኝነት ቃል የምትገቡበት ላሁኑ ለወደፊቱ ደግሞ በተስፋ እንሆኝ የምትሉበት አዲስ ቃል ኪዳን የምታድሱበት ጊዜ ነው። በተለይም እነዚህ ሁለት እህቶቻችን ሲስተር አይናለም የመጀመሪያ መሐላ ሲስተር አመለወርቅ የመጨረሻ ይሄ ማለት የድሆች አገልጋዮች ማህበር በኢትዮጵያ ፍሬ እያፈራ ቀጥሏል ማለት ነው። ግዳሙ በአሁኑ ጊዜ በኢትዮጵያ ባሉት ሀያ ደናግላን አማካኝነት በመንፈሳዊ ሕንጸት፣ በትምህርት፣ በሕክምናና ወላጅ አልባ ህጻናትን በመከባከብ ከፍተኛ ስራ እየሰራ ይገኛል። የድሆች አገልጋዮች እህቶች ማህበር በአሁኑ ደረጃ በአምስት ሀገረ ስብከት እንገኛለን። በአዲስ አበባ በመካኒሳ የማህበሩ እንደ ዋና ቤትና የህንጸት አገልግሎት የምናካሄድበት ቤት ነው። ሁለተኛ ደግሞ ፓዌ በባህር ዳር ሀገር ስብከት ፓዌ በሚባልበት ቦታ በቀድሞ አዲስ አበባ ሀገር ስብከት ስር ነበረና ብፁዕ አባታችን ካርዲናል ብርሃነ ኢየሱስና ኑንሲዮ በጊዜው የነበሩ ኑንሲዮ እንዲሁም አባ ኪዳን ነበሩ። ከዚህ ሀገር ከከምባታ ሀዲያና ወላይታ ይሄዱ ሰዎች ፓዌ ስለነበሩ እዛ እንድናገለግል ተጠይቀን ፓዌ ገባን። 22 23 ዓመታችን ነው። በዚያ ሌላ ደግሞ በሶዶ ሀገረ ስብከት ሁምቦ፣ በአዲስ አበባ፣ በአዋሳ አሁን በቅርቡ ደግሞ አዋሳ ሀገረ ስብከት ጎሳ የሚባልበት ሚሽን አገልግሎት እያደረግን እንገኛለን። የአገልግሎታችን ዘርፍ ከሆኑት ዋና ዋናዎቹ ሐኪም ቤቶቻችን ናቸው። ሶስት የጤና ማዕከል አሉን በየሲስተሮቻችን ባሉበት ሁሉ ሐኪም ቤቶች ማዋለ ህጻናት አሉ በሁሉም ቦታ። እንዲሁም ጠዛ ቅዱስ ዮሴፍ ቁምስና ስር ወላጅ አልባ ህጻናትን የምንከባከብበት ማዕከል አለን እሱም ወደ አርባ ዓመት እያገለገለ በዚህ በተለያየ አይነት መጀመሪያ በሽታኞችን በተለይ እግርጅ ሽባ የሆኑ የተቃጠሉ የተቸገሩ መሄጃ ያልነበረባቸው ጊዜ ላይ የሚመጡ የነበሩ ብዙ ጣሊያናዊያን ሐኪሞች ይመጡ ነበርና በእነሱ ተደራጅቶ አሁን የህፃናት ማዕከል ተደራጅቶ ህፃናትን እያስተናገድን እንገኛለን። እንዲሁም በሁሉም ቦታ ሲስተሮቻችን ባሉበት ቦታ ሁሉ የሐዋርያዊ አገልግሎት እያካሄድን እንገኛለን። ይኸው በአሁኑ ጊዜ በበርካታ መንፈሳዊና ማህበራዊ ስራዎች በመንቀሳቀስ ላይ የሚገኘው የድሆች አገልጋዮች እህቶች ገዳም መስከረም 24 ቀን 2018 ዓም ምት 50ኛ ዓመት የወርቅ ኢዮቤልዩን ብቻ ሳይሆን ያከበረው የሁለት እህቶች የመጀመሪያና የመጨረሻ ማላ ስነስርዓትም የተካሄደበት ነው። እህት አምለወርቅ ማኬቡ የመጨረሻ፣ እህት ዓይናለም ተፈራም የመጀመሪያ የምንኩስናም አላቸውን በዚሁ ታሪካዊ ቀን በብፁዕ አቡነ ስዩም ፍራንሷ ፊት ፈጽሟል። ብፁዕነታቸውም በተለይም በሀገር ስብከታቸው ጥሪ እንዲኖርና ሴቶች እህቶች መንፈሳዊ ሕይወትን እንዲቀላቀሉ አባታዊ ምክራቸውንና ጥሪያቸውን አቅርቧል። አራት ዓመት ጉዞ ተጓዬ ዛሬ ይህንን በዓል ለማክበር ያበቃኝ እግዚአብሔር ስም የተመሰገነ ይሁን። እንዲሁም በዚህ ማህበር እያለው አራት ዓመት ጉዞ ሲስተሮች በነ ጎን የሆኑት ሶስት ዓመት ትምህርት አሳልፋለሁ። አንድ አመት ነው ሼት ገብቼ ቤት ነው ያሳለፍኩት ኮሚኒቲ ውስጥ። በዛ ውስጥ ጥሩ መንገድ እንዲጓዝ ጥሩ ትምህርትም ነገ ፍሬ አገኝቼ ሌሎችን እንዲያስተምር የመሩኝ ሲስተሮች ብዙ አለ። እነርሱን ማመሰገን እወዳለሁ። እኔ ምስጢራትን እንዲያውቅ የረዱን ካቴኪስቶች አሉ። እንዲሁም አባቶች ማይበር የማይበር እንዲመጣ የረዱን አባቶች አሉ። እነርሱን ማመሰገን ወዳለሁ። srt c ኢንስtt እኔ ዛሬ በጣም ከማህበራችን ሃምሳኛ ዓመትና የኛ የመጀመሪያና የመጨረሻ ማለ አንዱ ስለሆነ በጣም ደስተኛ ነን። እግዚአብሔር ይመስገን፣ ከመጀመሪያ ሁሉ። እግዚአብሔርን አመሰግናለሁ። ለሁሉም ነገር ባለቤት እግዚአብሔር ስለሆነ፣ እንደውም በማህበር ጉዞ እያሌ ብዙ ወጣ ውረድም ነበር። መጀመሪያ ከኔ ጋ ጉዞ ላይ ያሉ ልጆችም ቲቶ ሰዱ ሊድ ወይ ሊቀረ እያልኩም እግዚአብሔር ስረዳ እስከ ዛሬ ውድ እህቶችም አለቃ ከኔ ጋ ሆኖ ሲስተር ዲንቅነሽ መጀመሪያ በአለቃ ዩኒቲ እሳቹ ናቸው። ከኔ ጎን ሆኖም እንዲሁም ሌላ ታላላቅ ሲስተሮች አሉ። በሳ በአሳ በምክር እያገዙ በዚህ ሰዓት በመጨረሻ ማላ ስለደረሱን ውድ እህቶችን ሲስተሮችን በጣም እጅግ ጋር ጋር አመሰግናለሁ። አሁን መጨረስ በእግዚአብሔር መንገድ የለምና ስቴፎን ጨርሻለሁ ያለው ገና ደግሞ ምገቦ አዲስ ጉዞ ላይ ነው። ማበሩ ሩቅ ቦታ ሚሊካል ግድቡ ሚሊካል በዚህ ገና ሙሉ ኃላፊነት

በሚያደርጉት መንፈሳዊና ማህበራዊ ጉዞ ሁሉ እግዚአብሔር ከጎናቸው ሆኖ እንዲያስጉዛቸው በአገልግሎታቸው ሁሉ ሰው የሚባርክበት፣ እነሱም በቅድስና የሚጓዙበት ጊዜ እንዲሆን እግዚአብሔር እንዲባርካቸው እመኝላቸዋለሁ። ለሁሉ ሲስቴሮች በሙሉ እንኳን አደረሳችሁ፣ እንኳን ደስ አልላለሁ። ይሄ ሳይን አለም ና ይሄ አመሌ እንኳን ተቀላቀላችሁ፣ እንኳን ደስ አላችሁ። እንኳን ማህበሩን የማህበሩ አባል ሆናችሁ ማህበሩ በማህበሩ ላይ እግዚአብሔር ጤናን፣ ሰላምን፣ እድገትን ይስጣችሁ። የአገልግሎት መንፈስን ይጨምርላችሁ። እንኳን ተቀላቀላችሁ በጣም ደስ ብሎኛል። ከዛሬ 50 ዓመት በፊት በአንድ በቅሎ ጉዞ የተጀመረ የድሆች አገልጋዮች ሴቶች ገዳም የኢትዮጵያ መስረታ አሁን ላይ የወርቅ ኢዮቤልዩን ከማክብር በተጨማሪ በበርካታ ብፁዓን ጳጳሳት የካቶሊክ ተቋማትና ሌሎች መልካም ፈቃድ ያላቸው ሰዎች ድጋፍ እዚህ ለመድረስ ችሏል። ገዳሙ በመነሻ ጉዞ ላይ በርካታ ተግዳሮቶች ያጋጠሙት ቢሆንም አሁን ላይ ግን ለበርካታዎች በረከት መሆን የቻለ ነው። መልካም ምኞቴን በአገሪቱ ለ50 ዓመታት አመታት ላገለገለው ለገዳማችን ለመግለጽ እወዳለው። ምክንያቱም እዚህ ብቻ ሳይሆን በኢትዮጵያ በርካታ አካባቢዎች እየሰሩ ይገኛሉ። ጠንባሮ፣ ወላይታ፣ ፓዌ እና ሌሎች ሩቅ ቦታዎችም እንዲሁም ጎሳ ላይ እየሰሩ ይገኛሉ። ጎሳ ሀምሳ ዓመት በዚህ ቦታ መጀመሪያ ቤታችን ከህንድ መጥቶ ሲስተሮች ቤት የሰሩት ይሄ ቦታ ስለሆነ እዚህ ነው ያከበርነው። እግዚአብሔር ስም የተመሰገነ ይሁን። እንኳና ደረሳችሁ እንኳና ደረሰን ማለት ይወዳለሁ። ለዲሆች አገልጋዮች ማህበር ሙሉ ደስታ ይሰመኛል። እንኳን ደስ እንኳን ይህንን አምሰኞን ጊዜ ደረስን። እግዚአብሔር ሁላችንም ከትንሽነት ከጅማሮ ከጥቂት ስስተሮች መጥተው ከጀመሩበት ዛሬ በብዙ ባርኮን፣ በብዙ ጸጋ፣ በብዙ አገልግሎት፣ በብዙ ሀገረ ስብከት እንደ አበባ አብርተን እንድን እንድንታይ አድርጎን ስላገዘን በጣም ደስ ብሎኛል። እንኳን ደስ አለን። እዚህ ላሉ እህቶች ለሚሰሩት ስራ ሁሉ ለማበረታታት እወዳለሁ። ይሄ 50ኛ ወርቅ ኢዮቤልዩም ሁሉም እህቶችንና ከገዳማችን ጋር ለተባበሩት ሁሉ እንኳን ደስ ያላችሁ፣ በርቱ እና ጸልይላችኋለሁ ለማለት ፈልጋለሁ። ሌሎችን በርካቶች የሚረዱን አሉና ለነርሱም ጸልያለሁ እና እግዚአብሔርም በረከቱን እንዲያወርድላቸው ጠይቃለሁ። ተናናሽ የማህበር እህቶች ገና ኖቢሶች፣ አስፒራንቶች ለማደግና ለማበር ችግን እየሆኑት እነሱም ለመድረስ ያሉትን የዛሬ ይሄ ውብ የሆነ የአምሳኛ በዓል አይቶ በጣም ስለደሰቱ ደስተቱ እንኳን አደረሰ ይቻለው። በቀረው ዘመን ሁሉ እግዚአብሔር ይችት የአምሳ የደረሰ የመጨረሻውን ሁሉ ለመድረስ እሱ ከኛ ጋ እንዲሆን ይመኛለሁ። እንኳን ደስ ያላችሁ እላለሁ። እግዚአብሔር ከሁሉም በፊት እኛ አምሳ አመት ያገለግሉ እህቶቻችን እንድናመሰግናቸው ዛሬ እኛ ምስክሮች ሆነን የእነሱ ውጤት ሆነን እነርሱ በዚህ ቦታ በእንዲህ አይነት ሁኔታ ቤተክርስቲያን ባልተሰራበት እንዲ አሁን የምናያቸው ነገሮች ባልነበሩበት ሁኔታ በጣም እየተቸገሩ፣ እኔ የአይን ምስክር ነኝ። ሲስተር ካርላ አሁን ቅድም እየተናገሩ የሰማናቸው በበቅሎ ተቀምጦ ወደ የመንደር እየሄዱ መድኃኒት ሊሰጡ ይሄዱ ነበረ። ስለዚህ ያ ሁሉ አልፎ ለዛሬ እንድንደርስና ማህበራችን እንዲቀጥል እንዲሁም ለአምስት በአምስት ሀገር ስብከት ሁሉ ተስፋፍተን አገልግሎትን ማድረግ እንድንችል በተለያየ መንገድ የረዱንን በህንድ ሀገርና በጣሊያን ሀገር የሚገኙ እህቶቻችንን እጅግ በጣም ከልቤ ማመስገን እፈልጋለሁ። እንዲሁም ብዙ አጋር ድርጅቶች አሉ ብቻችንን ብንሆን ኖሮ ሐኪም ቤት የሚደረጉ አገልግሎቶች፣ ትምህርት ቤት የምናካሂዳቸውን ነገሮች ሁሉ እኛ በራሳችን አቅም ማድረግ አንችልም ነበረ። አጋር ድርጅቶቻችን እጅግ በጣም ብዙ ናቸው። ኪኔዋ በኢትዮጵያ እያገለገሉ ያሉ አቶ አርጋው፣ አቶ ታረቀኝ እና በአዲስ አበባ ሴንተራቸውን ይዞ እያገለገሉ ያሉት፣ በተለያዩ ቦታዎች በተለይ በፓዌና በህንጸት አገልግሎት በምናደርገው ብዙ ድጋፍ እያደረጉን ይገኛሉ። በጣም ከልቤ ማመስገን እፈልጋለሁ። እንዲሁም በአምስቱ ሀገረ ስብከት መሪ ሆነው እያስተዳደሩ ያሉ አባቶቻችን ብፁዓን አባቶቻችን በጣም ከልብ እናመሰግናቸዋለን። የድሆች አገልጋዮች እህቶች ገዳም ሀምሳኛ የወርቅ ኢዮቤልዩና የሁለት እህቶች መሐላ መስዋዕት ቅዳሴ ብፁዕነታቸውና፣ የወሳና ሀገረ ስብከት የበላይ አመራሮችና፣ ሌሎች ካህናት፣ የአካባቢው መንግስት ኃላፊዎችና፣ የሃይማኖት ተወካዮች፣ የገዳሙ ዓለም አቀፍና የኢትዮጵያ አለቆችና፣ ሌሎች የገዳሙ እህቶች ተገኝቷል። ከዚህም በተጨማሪ የሌሎች ገዳማትና ማህበር ካህናትና ደናግል፣ የክኒዋ ተቋም ተወካዮች፣ ዘማሪያንና ከቅርብና ከሩቅ የመጡ ተጋባዥ እንግዶችና ምእመናን በመገኘት በመንፈሳዊ ድምቀት ሰዓት ከብሯል። ቅዱሱ መጽሐፍ ወዳጆች ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ አንድ ሺህ ዓመት ሺህ ዓመትም እንደ አንድ ቀን መሆኑን ይህን አንድ ነገር አትርሱ ብሎ በሐዋርያው ቅዱስ ጴጥሮስ አማካኝነት እንደተናገረው እኛም የዛሬ ልዩ ፕሮግራማችንን በፊታችሁ የከበደውን ቀን ሁሉ በፊቱ አቅርባችሁ ሸክማችሁንም ሁሉ በትከሻው ኖራችሁ በበጎ ስራችሁና ምግባራችሁ በመጽናት ከዓመት ዓመት ያደርሳችሁ አገልጋይም አያሳጣችሁ በማለት በዚሁ ለማጠናቀቅ ወደድን።